መጽሐፈ ነገስት ቀዳማዊ ምዕራፍ ስምንት ሰለሞንም የእግዚአብሔርን ቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤልን ሽማግሌዎችና የነገድ አለቆች ሁሉ የእስራኤልን ልጆች፣ የአባቶቻቸውን ቤቶች መሳፍንት ንጉሱ ሰለሞን ወዳለበት ወደ ኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ኤታኒም በሚባል በሰባተኛው ወር በበዓሉ ጊዜ ወደ ንጉሱ ወደ ሰለሞን ተከማቹ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቱን አነሱ እግዚአብሔርንም ታቦት የመገናኛውንም ድንኳን በድንኳኑም ውስጥ የነበረውን የተቀደሰውን ዕቃ ሁሉ አመጡ እነዚህንም ሁሉ ካህናቱና ሌዋውያኑ አመጡ ንጉሱም ሰለሞን ከእርሱም ጋር የተሰበሰቡ የእስራኤል ማህበር ሁሉ ከእርሱ ጋር በታቦቱ ፊት ሆነው ከብዛታቸውም የተነሳ የማይቆጠሩትንና የማይመጠኑትን በጎችና በሬዎች ይሰዉ ነበር ካህናቱ የእግዚአብሔርን ቃል ኪዳን ታቦት በቤቱ በቅድስተ ቅዱሳን ውስጥ ከኪሩቤል ክንፍ በታች ወደ ነበረው ወደ ስፍራው መጡት። ኪሩቤልም በታቦቱ ስፍራ ላይ ክንፎቻቸውን ዘርግተው ነበር። ኪሩቤልም ታቦቱንና መሎጊያዎቹን በስተ ላይ በኩል ሸፍነው ነበር። መሎጊያዎቹም ረጃጅሞች ነበሩ። በቅድስተ ቅዱሳን ፊት ከመቅደሱ ውስጥ ጫፎቻቸው ይታዩ ነበር፤ በውጭ ያለ ግን አያቸውም ነበር። እስከዛሬም ድረስ በዚያ አሉ። በታቦቱም ውስጥ የእስራኤል ልጆች ከግብጽ ምድር በወጡ ጊዜ እግዚአብሔር ከእነሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ የድንጋይ ጽላቶች በቀር ምንም አልነበረበትም። ካህናቱ ከመቅደሱ በመጡ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶ ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም። ሰለሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሏል። እኔም ለዘላለም የምትኖርበት ማደሪያ ቤት በእውነት ሠራሁላ አለ። ንጉሡም ፊቱን ዘወራ አድርጎ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልን ጉባኤ ሁሉ ቆመው ነበር። እርሱም አለ፦ ሕዝቤን እስራኤልን ከግብጽ ካወጣሁበት ቀን ጀምሮ ስሜ በዚያ ይሆን ዘንድ በእርሷም ቤት ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ከተማ አልመረጥኩም። አሁን ግን ስሜ በዚያ ይሆን ዘንድ ኢየሩሳሌምን መርጫለሁ በህዝሜም በእስራኤል ላይ የሆን ዘንድ ዳዊትን መርጫ አለው ብሎ ለአባቴ ለዳዊት በአፉ የተናገረም በኦኑም የፈጸመ የእስራኤል አምላክ እግዚአብሔር ይመስገን አባቴም ዳዊት ለእስራኤል አምላክ እግዚአብሔር ስም ቤት ይሰራ ዘንድ በልቡ አሰበ እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሰራ ዘንድ በልብ አስበሃልና ይህን በልብ ማሰብን መልካም አደረግ ነገር ግን ከወገብ የሚወጣው ልጅ እርሱ ለስሜ ቤት ይሰራል እንጂ ቤት የምትሰራልኝ አንተ አይደለም አለው እግዚአብሔርም የተናገረውን ቃል አጸና እግዚአብሔርም ተስፋ እንደሰጠ በአባቴ በዳዊት ፋንታ ተነሳው በእስራኤልም ዙፋን ላይ ተቀመጥኩ ለእስራኤልም አምላክ ለእግዚአብሔር ስም ቤት ሰራው ከግብፅ ምድር ባወጣቸው ጊዜ ከአባቶቻችን ጋር ያደረገው የእግዚአብሔር ቃል ኪዳን ላለበት ታቦት ስፍራ በዚያ አደረኩለት። የእስራኤልም ጉባኤ ሁሉ እያዩ ሰለሞን በእግዚአብሔር መሠዊያ ፊት ቆሞ እጆቹን ወደ ሰማይ ዘረጋ፣ እንዲህም አለ፦ የእስራኤል አምላክ አቤቱ፣ በላይ በሰማይ በታችም በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊት ለሚሄዱ ባሪያዎች ቃል ኪዳንህን ምሕረትን የምትጠብቅ ለባሪያ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቀ በአፍ ተናገረ እንደዛሬም ቀን ቀንን በእጅ ፈጸምኸው አሁንም የእስራኤል አምላክ አቤቱ አንተ በፊቴ እንደሄድ ልጆች መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለህ ተስፋ የሰጠኸውን ለአባቴ ለዳዊት ጠብቅ። አሁንም የእስራኤል አምላክ ለአባቴ ለዳዊት የተናገርከው ቃል ባከ ይጽና። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያንስ ነገር ግን አባይቱ አምላኬ ሆይ፣ ወደ ባሪያ ጸሎትና ልመና ተመልከት። ዛሬም ባሪያ በፊት የሚጸልየውን ጸሎትና ጸሎቱን ስማ። ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት አይኖች ሌትና እና ቀን የተገለጡ ይሆኑ። ባሪያህ እና ህዝብ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ፣ በማደሪያ በሰማይ ስማ ሰምተህም ይቅርበል ሰው ባልንጀራውን ቢበድል በላዩ መሐላ ቢጫን እርሱም መጥቶ በዚህ ቤት በመሰዊያ ፊት ቢምል በሰማይ ስማ አድርግም፣ በባሪያዎችም ላይ ዳኛ ሁን፣ በበደለኛውም ላይ ፍርድ መንገድንም በራሱ ላይ መልስበት፣ ንጹሁን አጽድቀው እንደ ጽድቁም ክፈለው። ሕዝብ እስራኤል አንተን ስለበደሉ በጠላቶቻቸው ፊት ድል በተመቱ ጊዜ ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት ቢጸልዩና ቢለምኑ አንተ በሰማይ ስማ፣ የሕዝብንም የእስራኤልን ኃጢአት ይቅርበል ለአባቶቻቸውም ወደ ሰጣት ምድር መልሳቸው። አንተን ስለበደሉ ሰማይ በተዘጋ ጊዜ፣ ዝናብም ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨንቃቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ፣ የሚሄዱበትን መልካም መንገድ በማሳየት የባሪያዎችህንና የሕዝብን የእስራኤልን ኃጢአት ይቅር በል። ለሕዝብህም ርስት አድርገ ለሰጠሃት ምድር ዝናብ ስጥ። በምድር ላይ ራብ፣ ወይም ቸነፈር፣ ወይም ዋግ፣ ወይም አርማሞ፣ ወይም አንበጣ፣ ወይም ኩብኩባ ቢሆን የሕዝብም ጠላት የሀገሩን ቀበሌዎች ከቦ ቢያስጨንቃቸው መቅሰፍትና ደዌ ሁሉ ቢሆን፣ ማናቸውም ሰው የልቡን ህመም አውቆ ጸሎትና ልመና ቢጸልይ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጥሃት ምድር በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ ይቅርንበል። አንተ ብቻ የሰው ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው። ከህዝብም ከእስራኤል ወገን ያልሆነ እንግዳ ታላቁን ስምን ብርቱይቱንም እጅህን የተዘረጋውንም ክንድን ሰምቶ ስለ ስሜ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያ በሰማይ ስማ። የምድር ማህዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩ ዘንድ በዚህም በሰራሁት ቤት ስምህ እንደተጠራ ያውቁ ዘንድ እንግዳው የሚለምንህን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥካት ከተማ እኔም ለስም ወደ ሰራሁት ቤት ለእግዚአብሔር ቢጸልዩ ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድልም ሰው የለምና፣ አንተን ቢበድሉ ተቆጥተም ለጠላቶቻቸው አሳልፈ ብትሰጣቸው ሩቅ ወይም ቅርብ ወደ ሆነው ወደ ጠላቶች አገር ቢማረኩም በተማረኩበትም አገር ሆነው በልባቸው ንስሐ ቢገቡ በማራኪዎቹም አገር ሳሉ ተመልሰው ኃጢያት ሰርተናል፣ በድለንማል፣ ክፉንም አድርገናል ብለው ቢለምኑ በማረኳቸው በጠላቶቻቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣት ወደ ምድራቸው ወደ መረጥ ከተማ ለስምም ወደ ሰራሁት ቤት ቢጸልዩ ጸሎታቸውንና ልመናቸውን በማደሪያ በሰማይ ስማም ፍርድንም አድርግላቸው። አንተንም የበደሉህን ሕዝብህን በአንተም ላይ ያደረጉትን በደላቸውን ሁሉ ይቅር በል፣ ይራሩላቸው ዘንድ በማረኳቸው ፊት ምሕረት ስጣቸው። ከግብጽ ምድር ከብረት እቶን ውስጥ ያወጣቸው ሕዝብህና ርስትህ ናቸውና በጠሩ ጊዜ ሁሉ ትሰማቸው ዘንድ ለባርያህና ለሕዝብ ለእስራኤል ልመና ዓይኖችህ የተገለጡ ይሆኑ ጌታ እግዚአብሔር አባቶቻችን ከግብጽ ባወጣ ጊዜ በባሪያ በሙሴ እጅ እንደተናገረ ርስት የሆኑ ዘንድ ከምድር አሕዛብ ሁሉ ለይታቸዋልና። ለይታቸውልና። ሰሎሞንም ይህን ጸሎትና ልመና ሁሉ ለእግዚአብሔር ጸልዮ በፈጸመ ጊዜ በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘርግቶ ነበርና ከእግዚአብሔር መሰዊያ ፊት ተነሳ። ቆሞም የእስራኤልን ጉባኤ ሁሉ በታላቅ ድምጽ ሲመርቅ እንዲህ አለ። እንደ ተናገረው ተስፋ ሁሉ ለሕዝቡ ለእስራኤል እረፍትን የሰጠ እግዚአብሔር ይመስገን። በባሪያው በሙሴ ከሰጠው ከመልካም ተስፋ ሁሉ አንድ ቃል አልወደቅም። አምላካችን እግዚአብሔር ከአባቶቻችን ጋር እንደነበረ ከእኛ ጋር ይሁን፣ አይተወንም፣ አይጥለንም በመንገዱም ሁሉ እንሄድ ዘንድ ለአባቶቻችንም ያዘዛትን ስርዓትና ፍርድ ትእዛዙንም እንጠብቅ ዘንድ ልባችንን ወደ እርሱ ያዘነብልነት ዘንድ ለባሪያውና ለህዝቡ ለእስራኤል በየዕለቱ ፍርድን ያደርግ ዘንድ ይህች በእግዚአብሔር ፊት የለመንኳት ቃል በቀንና በሌሊት ወደ አምላካችን ወደ እግዚአብሔር የቀረበች ትሁን። የምድር አሕዛብ ሁሉ እግዚአብሔር እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ እንደ ዛሬን ቀን በስርዓቱ ትሄድ ዘንድ ትእዛዙንም ትጠብቅ ዘንድ ከአምላካችን ከእግዚአብሔር ጋር ልባችሁ በፍጹም ይሁን። ንጉሱም ከእርሱም ጋር እስራኤል ሁሉ በእግዚአብሔር ፊት መስዋዕት ሰዉ። ሰለሞንም ለእግዚአብሔር ይሰዋ ዘንድ ለደህንነት መስዋዕት 22 ሺህ በሬዎችና 120 ሺህ በጎች አቀረበ። ንጉሱና የእስራኤልም ልጆች ሁሉ እንዲሁ የእግዚአብሔርን ቤት ቀደሱ። በእግዚአብሔር ፊት ያለው የናሱ መሰዊያ የሚቃጠለውን መስዋዕትና የእህሉን ቁርባን የደህንነቱንም መስዋዕት ስብ ይይዝ ዘንድ ታናሽ ስለነበር በዚያ የሚቃጠለውን መስዋዕትና የእህሉን ቁርባን የደህንነቱን መስዋዕት ሰብ አሳርጓል እና በእግዚአብሔር ቤት ፊት የነበረውን የአደባባዩን መካከል ንጉሱ በዚያ ቀን ቀደሰ። በዚያም ዘመን ሰለሞን ከእርሱም ጋር እስራኤል ሁሉ ከሀማት መግቢያ ጀምሮ እስከ ግብፅ ወንዝ ድረስ ያለው ታላቅ ጉባኤ በአምላካችን በእግዚአብሔር ፊት ሰባት ቀን በዓሉን አደረጉ። በስምንተኛውም ቀን ሕዝቡን አሰናበተ። እነርሱም ንጉሱን መረቁ። እግዚአብሔርም ለባሪያው ለዳዊትና ለህዝቡ ለእስራኤል ስላደረገው ቸርነት ሁሉ በልባቸው ተደስተው ሐሴትም አድርገው ወደ ስፍራቸው ሄዱ።